ዛሬ እስራኤል የነጻነት ቀኗን ልታከብር በተዘጋጀችበት ሰዓት ላይ ኢትዮጵያ የአዝማሪ አዱ ጠላት፣ በዚህ ሰዓት እኮ ነው ጠላትና ወዳጅን እኮ በደንብ ምታውቀው አይደል? ታዋቂ ግን አዋቂ ያልሆነ ደደብ የሆነ አካል የነጻነት ቀን ላይ ለመሄድና ከነሱ ጋር ይህን የነጻነት ቀን በሙስሊሞች ደም፣ በህፃናቶች ደም ለማንጎራጎር ገንዘቡን ዱንያውን አስቀድሞ ላ ነበር። እሱንም አላህ አከሸፈበት። ገና አከሸፈባቸዋል ኢንሻላህ። የነፃነት አንቀን አላህ ለአንቺ ነፃነት አይደለም የሚገባሽ ብሎ ይህን የሰደድ ሰዓት ልጎባት አስራ ሁለት አውሮፕላን እሳት ማጥፊያ ልዩ አውሮፕላን ከጣሊያ መቶባት፣ ወላ ማጥፋት አልቻሉ፣ የምድር ሀይሎችን ማጥፋት አልቻሉ። ከአቅሜ በላይ ነው ብሎ የእስራኤል መንግስት ው እያለባልም ነይ እኛ ደግሞ ጨዋታችን ማን ጋር ነው? አላህ ጋር ነው። የማን ይበልጣል? ያ አላህ ይበልጣል። ዱዓ የምታደርጉ ወንድሞች አላችሁ። ለሊት ተነስታችሁ የምታለቅሱ ወንድሞች አላችሁ። በእነሱ ስም ሰደቃ የምታወጡ ወንድሞች አላችሁ። ይሄንን ነገር ቀጥሉበት። ወይ ወንድሞቻችን ጉዳይ ይመለከተናል። ወላሂ ዘንድሮ ያላለቀስን መቼም አናለቅስም። ዘንድሮ ዱዓ ያላደረግን መቼም አናደርግም። ጋዛዎችን ዘንድሮ ያላስታወስናቸው መቼም አናስታውሳቸውም። ነገ አላህ ሲፈጫ አለ። ዛሬም እንደ ሞራልም እንደ ሀገርም ወላሂ እንጠየቅበታለን። ያ በጣም የሞራል ውድቀት ያለብን ሰዎች ነን። ዱዓን እናደርግ ይገባል፣ በዱዓችን ልንበረታ ይገባል። አላህ እኔ ነኝ ኃያሉ እኔ ነኝ የበላዩ እኔ ነኝ ታላቁ ብሎ ይኸው የማይቋቋሙትን እሳት አምጥቶባቸዋል። ይሄን እሳት የማይቆምላቸው አላህ ያድርገው። አሜን ምጥማጣቸው አላህ ያጥፋቸው። እነሱንም የሚያብሩ ከነሱ ጎን የሚቆሙ በገንዘብም በምንም የሚረዷቸውን አላህ ያስመድምዳቸው፣ አላህ ያስመድምዳቸው። ከምድረገጽ አላህ ያጥፋቸው ያረብ